የልዑል አምላካችን የእግዚአብሔር ስም የተባረከ ይሁን። እንዴት አላችሁ? እግዚአብሔር ይመስገን። ትንቢተ ኤርሚያስ ምዕራፍ 1 ቁጥር 11 እናንብብና ደግሞ ዛሬ እግዚአብሔር ወደሚያካፍለን ሀሳብ እንሄዳለን። እግዚአብሔር መንፈስ በመካከላችን መልካም እንደሚያደርግ አምናለሁኝ። ይህን ትንቢተ ኤርሚያስ ምዕራፍ 1 ቁጥር 11፣ የእግዚአብሔር ቃል ኤርሚያስ ሆይ ምን ታያለህ ሲል ወደ እኔ መጣ። እኔም የለውዝ በትራ ያለው አልኩ። እግዚአብሔርም ትክክል አይተሃል፣ ቃሌን እፈጽም ዘንድ እተጋለሁና አለኝ። እኔ አዲሱ መደበኛ ትርጉም ነው ያነበብኩት። የጌታ ስም ብሩክ ይሁን። ትንቢተ ኤርሚያስ ምዕራፍ አንድ ከቁጥር አራት አካባቢ ጀምሮ ካስታወሳችሁ እግዚአብሔር አምላክ በእናቱ ሆድ ሳልሰራ አወቅኩ፣ ኤርሚያስን ማለት ነው። በእናቱ ሆድ ሳልሰራ አወቅኩ፣ በማሕፀን ሳለ ለይቻለሁ፣ ቀድሻለሁ፣ በህዝቦች ላይ በአሕዛብ ላይ ነቢይ አድርግ አለው። ኤርሚያስ ወዲያው አሜን አደለም ያለው፣ ኧረ ብላቴና ነኝ ነው ያለው። እግዚአብሔር አምላክም አይ ብላቴና ነኝ አትበል አድነ ዘንድ እኔ ካንተ ጋር ነኝ ያውም በአንደበትህ ላይ ቃሌን አኑር ያለው። ታፈርስና ትነቅል ዘንድ ትገነባና ታንጽ ዘንድ በመንግስትና በአሕዛብ ላይ ነቢይ አድርጌ ሾሜሃለሁ። ወደ ምልክህ ትሄዳለህ፣ ትናገራለህ፣ እሱን ትታዘዛለህ አለ። እንደዚህ ጀምርና፣ ቅድም ያነበብነው ክፍል ላይ ቁጥር 11 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ምን ሲል መጣ? ኤርሚያስ ሆይ ምን ታያለህ? ዛሬ ርዕሳችን ይሄ ነው። ምን ታያለህ? ምን ታያለሽ? ትንሽ ስለ እይታ ነው የምንነጋገረው። እግዚአብሔር አምላክ ኤርሚያስን መጥቶ ምን ታያለህ ሲለው ዝም ብሎ ሳይሆን እያሳየው ያለ ነገር ስላለ ነው። ኤርሚያስ ወይ ምን ታያለህ አለው። የለውዝ በትር ትክክል አይተሃል፣ መልካም አይተሃል፣ እፈጽመው ዘንድ ተጋለሁ አለው። ኤርሚያስ ትክክል አይተሃል ያስባለው ኤርሚያስ መልካም አይተሃል ያስባለው ከኪሱ አውጥቶ አሪፍ የመሰለውን ነገር አየሁ ስላለ ሳይሆን፣ ትልቅ የመሰለውን ነገር አየሁ ስላለ ሳይሆን፣ ሰፊ ብሎ ያሰበውን ነገር አየሁ ስላለ ሳይሆን እግዚአብሔር ያሳየውን ስላየ ነው። መልካም አይተሃል የተባለው መልካም ማየት ትክክል ማየት ማለት በዓለም ስሌት ወይም በእኛ በአስተሳሰብ ትልቅ የሚመስለን ነገር ምሽርጥ አድርገን እንትን አያለሁ ማለት አይደለም። መልካም ማየት ትክክል ማየት፣ መልካም ማየት ትክክል ማየት፣ እግዚአብሔር ያሳየህን ማየት። አሁን ኤርሚያስ በዚህ ጊዜ ምን ታያለህ ሲባል የለውዝ በትር ያለው ሌላ ሳይሆን ትርጉሙ በአይሁድ ዘመን አቆጣጠር ለውዝ የሚበቅለው በዓመቱ የመጀመሪያ ወር ልክ እኛ መስከረም እንደምንለው በእነሱ የዓመቱ መጀመሪያ ወር ላይ ስለሚበቅል መልካም አይተሃል ያለው ቃሉ ሀሳቡ የመጣው ምን እንደማለት ነው። መትጋት፣ ነቅቶ መነሳት፣ መንቀሳቀስ፣ መንቃት። ግልጽ ነው የምናገረው ነገር። ስለዚህ ምንድን ነው እመቃለሁ ፈጥኜ እነሳለሁ እተጋለሁ አደርገዋለሁ እፈጽመዋለሁ ያሳየውን ያየው ልክ አይተሃል ነው በዚች ኮሪደር ልክፈትና ስለ እይታ እየተነጋገረ ሄድ ምን ታያለ እዚሁ መጽሐፍ ቅዱሳችን ላይ ብሉይ ኪዳን ላይ ፊዚካል በሆነ ጦርነት መካከል ነገስታቱን እንዲያውም የእግዚአብሔርን ሰዎች እንደነ ሶምሶንን አይነት ራሱ ጠላቶቻቸው ሲያገኟቸው ቀጥታ መጀመሪያ የሚያደርጉት ምንድን ነው? አይናቸውን የሚያጠፉት። እይታ በጣም ወሳኝ ነው። ዛሬ ግን በርግጥ የምናገረው ስለዚህ ስለነዚህ ፊዚካል አይኖች አደለም። የምናገረው ይሄ አለመኖሩ የራሱ የሆነ ተግዳሮት ቢኖርም ግን ይህንን ድል አድርገው ስንት ቦታ የደረሱ የምንወዳቸው የምናከብራቸው ወንድሞችና እህቶች አሉ። እሱ አደለም ርዕሴ በእርግጥ ግን የራሱ የሆነ የሚያታግለው ነገር ሊኖር ቢችልም ግን ከዛ በላይ ሆነው ያለፉ ወንድምና እህቶች አሉን። ከዛም በላይ ይታለፋል። ዛሬን የምናገረው ምን ታያለህ የሚለው መንፈሳዊ እይታ ነው ብራዘር። መንፈሳዊ እይታ ከተያዘ ዋጋ የለህም። ጠላት መንፈሳዊ እይታን አንድ ታ አድርጎ ከመታህ እንዳሻው ነው ጢባ ለዚህ ነው ጌታ ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ የሰውነት መብራት አይን ናት። አይን ጤነኛ ከሆነ ሰውነት በሙሉ ምን ይሆናል? ጤነኛ ይሆናል። ለምን ውጭ ኦልሬዲ ምንድን ነው? ጨለማ ነው ውጭ ኦልሬዲ ምንድን ነው? ጨለማ ነው። በጨለማው ላይ አይነት አማሚ ከሆንክ ሙሉ ለሙሉ በሽተኛ ሆነ። በጨለማ ላይ ጨለማ ነው። ግን ወጭው ጨለማ ሆኖ ሳለ የሰውነት መብራት አይን ጤነኛ ከሆነች ሰንጥቃ ማየት ትችላለች። እይታ በጣም ወሳኝ ነው። መንፈሳዊ እይታ ሰይጣንም ታርጌት የሚያደርገው እይታ ላይ ነው። በነገር ላይ ዘፍጥረት ሦስት ላይ ከሴቱ ጋር ከተነጋገሩ በኋላ ምንድን ነው የመጣው ውጤት? ለመብላት ያማረ እንደሆነ በልልኛ አየች። ለመብላት ያማረ እንደሆነ ምን አለች? አየች። እይታ እይታ ከተያዘ ከዛ በኋላ እንደፈለገ ጢባ ጢቤ ሊጫወትብህ ይችላል። ጌታ ኢየሱስ ክርስቶስን ማቴዎስ ወንጌል ምዕራፍ አራት ላይ ፈታኝ ዲያብሎስ መጥቶ ወደ ትልቅ ተራራ አውጥቶ ምን በል ተመልከት ይሄ ሁሉ ይ ኢየሱስ ክርስቶስ ድል አደረገው እንጂ። እይታ ከተያዘ ዋጋ የለም። እይታ ከተያዘ ሰይጣን እንደፈለገ ሊጠቀምብህ ይችላል። ለዚህ ነው ሁለተኛ ቆሮንቶስ አራት አራት ላይ የዚህ ዓለም ገዢ የማያምኑትን ሰዎች አይ ምን አድርጓል? አሳውሯል። ከተያዘ ከዛ በኋላ ዋጋ የለህም። ምን ታያለህ? መልካም ትክክል። መልካም ትክክል ስንል ምን እያልን ነው? እግዚአብሔር እንደሚያሳይህ ቅዱስ ቃሉ እንደሚለው እንደ ፍቃድ የሆነ ነው እይታህ ወይስ ተጭበርብሯል? መልካም ካየህ መጓዝ ይቻላል። ትንሽ ነገር እየተናገርኩ ልቀጠል። እንዲ ለመረዳት እንዲያመችን በሶስት ክፍል ልከፋፍለው ወደ ራስ ስታይ ምን ታያለህ? ክብር ለኢየሱስ ይሁን። መልካም እግዚአብሔር እንደሚያየው ቅዱስ ቃሉ እንደሚልህ እንደ ፍቃዱ፣ ወይስ በሌላ ቅኝት የተቃኘ እይታ ወይ ሰዎች እንደሚሉ ወይ ሁኔታ እንደሚልህ ወይ በዙሪያ ያለው ነገር እንደሚል ወይ ሌላ ጠላት በተለያየ መንገድ የሚለውን አይነት ምን ታያለህ? እራስን ስታይ። አንዳንድ ሰዎች እያሳዩዋችሁ ሊድ ለምሳሌ ኤርሚያስ ሾሜሃለሁ ሲለው መጀመሪያ ራሱን ነው ያየው። ብላቴና ነኝ አለ። መልካም ነው፣ ትህትና ነው። ምንም ከዚህ ጋር እየተናገርኩ አይደለም። እግዚአብሔር ግን ምንድን ነው ያለው? አትበል። ክብር ላይ ኢየሱስ ሲሆን አትበል። ለምን እኔ ከዚህ አልፌ እሰራለሁ። እኔ እኮ የማውቅ አሁን ጺም ችፍችፍ አድርገህ ድምፅ ሲጎረንን የ17 ዓመት ወጣት ስትሆን አይደለም። በእናት ሆድ እኮ ሳልሰራ ነው የማውቅ። በማህፀን ሳለው እኮ ነው የምለየህ። ዝም ብዬ ድንገት መጥቼ አይደለም የምነግርህ፣ አላማ አለኝ። አቃለሁ አቃለሁ፣ ልክ ነህ፣ ትሁት ነህ፣ አዎ እድሜህን አይተሃል። ግን እኔ ከአንተ ጋር ሆናለሁ። በአንተ ጉልበት፣ በአንተ ችሎታ የሚሰራ አይደለም አለሁ እኔ። ራሳችሁን ስታዩ ምን ታያላችሁ? ኤርሚያስ ያነሳበት ትህትና የተሞላ ንግግር ነው፣ አግባብ ባለው መንገድ ነው። ትንሽ ለማስረዳት ብዬ ነው። ግን አንዳንዴ አንዳንዴ ከዚህ በባሰ ማጠቅሙ መስሎ ተሰምቷችሁ ያውቃል ማትረቡ ምንም የማታደርጉ አንዳንድ ቦታ ስናገር ሰምታችሁ እንደሆነ አላውቅም። አንድ ማውቀው አገልጋይ በቃ ሙሉ ጊዜን ወደ ጌታ አገልግሎት በሰጠው አካባቢ ከኑሮና ከኢኮኖሚ ጋር የሆነ ፕሮብሌም ነበረብኝ ብሎ መድረክ ላይ ሲናገር ሰማሁ። ከስንፍና ጋር ወይ ካለመስራት ጋር ስለተያዘ ጉዳይ አለ ማነሳው። የምናገርበትን ሀሳብ ብቻ የያዙልኝ እና በጣም በጣም ተቸግሬ ነበር። ለቀናት ምግብ ያልበላውበት ጊዜ ነበር አለ ከዛ አንድ ቀን በቃ ቀናቶቹ ሲጨምሩብኝ ከአቅሜ በላይ ሲሆን አንድ ቸርች ጂ ቆርቆሮ ክፍል ነው አለ። እዛ ከቆርቆሮ ክፍል ውስጥ ሆኜ ዝም ብዬ ጸልያለሁ አለ፣ በቃ ዕለታዊ ነገር እንዲሞላ። በኋላ በር ተንኳኳ አለ። እንዲህ መንኳኳት ማንኳኳት ሳይሆን የመከፈት ድምፅ ሰማሁ አለ። በቃ እርግጠኛው እንኳ አለ፣ የተወሰኑ ሁለት ሶስት ቀናቶች ሆኖኛል፣ በጣም ረሃብ ውስጥ ነው ያለው፣ ተጎድቻለሁ፣ እየጠራሁት ነው ጌታ አለ ከዛም የሚመጣው ሰው በቃ በእርግጠኝነት የሆነ ነገር ሰጥቶ ምናምን ይለኛል ነበር ሀሳብ ያለ። ግን በተንበረከኩበት አለ እጁን ጭኖ ልጅ በአንተ ብዙዎችን መግባለሁ፣ ብዙዎችን ነፃ እወጣለሁ በአንተ የምሰራው ብሎ እኔ ካለሁበት ሲትዌሽን ጋር የማይገናኝ ነገር ተናገረኛል። እውነት ነው ያለበት ሁኔታ አለ አንድ ቁራሽ እንጀራ የለም። እግዚአብሔር ግን በዚህ ሰው ውስጥ የተመለከተ ሌላ ጉት ነው። ምን ታያለህ? መልካም እግዚአብሔር እንደሚያይ ቅዱስ ቃሉ እንደሚል እንደ ፍቃዱ እውቀት፣ በሌላ አቅጣጫ ደግሞ ሌላ አይነት እይታ አለ። እንደ ሎዶቅያ ቤተክርስቲያን ራእይ ምዕራፍ 3 ቁጥር 14። ይህ በጣም እንድትሰሙ ይፈልጋሉ። ባለጠጋ ነኝ ትላለች፣ አንዳቻ ያስፈልገኝም ትላለች፣ ሀብታም ነኝ ትላለች። ሎዶቅያ ራሷን ስታይ በዙሪያ ያለውን ስታይ የምትሸጠውን ስታይ ውሃዋን ስታይ ያለውን ነገር ሁሉ ስታይ፣ አፏን ሞልታ እንደዚህ ትላለች፣ ሀብታም ነኝ ባለጠጋ ነኝ ምንም አያስፈልገኝም ትላለች። በነገር ላይ የሚደንቀህ ሎዶቅያ እንደዚህ የምትለው ኢየሱስ ከደጅ ቆሞ እያንኳኳ ነው። ኢየሱስ ሳይኖር ነው ምንም አያስፈልገኝም የምትለው። ከደጅ ቆሞ ኧረ ልግባ እያለ እያንኳኳ፣ አንዳች አያስፈልገኝም ሙሉ ነኝ ትላለች። ስታይ ምን ታያለህ ብራዘር? ሰማይ ግን ሳያት ምንድን ነው የሚላት? አምስት ቃላት በጣም የሚያስደነግጡ ድሀ፣ እውር፣ ምስኪን፣ የተራቆተ፣ ጎስቋላ እንዲህ ነው ማይሽ። እሷስ ምንም አያስፈልገኝም ባለጠጋ፣ ሀብታም። ምን ታያለህ? ራስን ስታይ እንደ ቃሉ። ራስን ስታይ ብቻ አይደለም ብራዘር፣ ሌላ ሰው ስታይ እንዴት ታያለህ? ሰውን ከምን ጀምረህ ታያለህ? ከሱፉ፣ ከጫማው ከሽቶ ከኢኮኖሚክ ባክግራውንዱ ከፋይናንሱ ምንታ ያለ ሰው ስታዩ ነው? ወይስ እንደ ሐዋርያው ጳውሎስ ሰውን በክርስቶስ ኢየሱስ በኩል ያለው ትላለ፣ የሞተለት ይታያል። ይቀበለውም አይቀበለውም፣ የሞተለት ይታያል። በአምሳሉና በመልኩ የተሰራ ሰው ይታያል። ክቡር ሰው ይታያል። ምንታ ያለ ዛ- ዛሬ የእውነት ቻሌንጅ ላደርጋችሁ። ዳዊት ዳዊት እረኛ ሆኖ ጓደኛ መሆን ይችላል ዳዊት በግበግ እየሸተተ ወይም ደግሞ ዳዊት እየተሳደደ ዱር ለዱር እየሮጠ እንደ ዮናታን ወገንተኝነት ሳይዝህ ስልጣን እኮ ወደ እኔ ሊመጣ ይችላል አባቴ ሳትል ኪዳን ይታያል። ምን ታያለህ? መልካም ታያለህ። ዓይን ሲያዝ በጣም አስቸጋሪ ነው። ዳዊት ጎልያድን ሊገለብጥ አንደኛ ሳሙኤል መጽሐፍ ምዕራፍ 17 ይመጣል። ወንድሞ የሚያየው የልብህን ክፋት ይለዋል። ወንድሙ ሲያዩ የልቡን ክፋት ሰማይ ደግሞ ሲያዩ እንደ ልቤ። ምን ታያለህ? ሰው ስታይ ምን ታያለህ? መነገራችን ላይ ይህን በእውነት በአክብሮት ልናገር፣ አይንህ ከተያዘ እኮ ልትንከባከበው የሚገባው ወንድምህ ጠላት ሆኖ ይታያል። አይንህ ከተያዘ እኮ ውለታ የዋለልህ ያለህ ሰው ሊያጠፋኝ ነው ትላለህ። ዓይን ሲያዝ እኮ ለአንተ የሚጨነቁ ወላጆች እንደ ክፋት እንደ ክፉ ታያቸዋለህ። እባክህ ተይዞ ነው። በአንዳንድ ሁኔታ ሌሎች የሚጣሩ ነገሮች ካሉ እሱ ማጥራት እንደተጠበቀ ሆኖ ዓይን ሲያዝ ከውጪ ስትታይ ሰው ሁሉ እንዴት ባለ ትዳር ባረከው ተብሎ የሚቀናባት ሚስትህ ትቀልባሃለች፣ ሌላ ያምረሃል። ዓይን ሲያዝ እማትረባ ይመስልሃል። እግዚአብሔር የሰጠህ በረከት እግዚአብሔር የሰጠህ ሰው እግዚአብሔር በአገልግሎት ራሱ አብሮ እንድታገለግል የተጣመርከው ሰው እንደ ምናምን ልታየው ትችላለህ። አይን ሲያዝ ወይ የልብህ ክፋት ሁሉ ልትለው ትችላለህ። እንደማይጠቅም ልታየው ትችላለህ። እንዴት ታያለ ሰው አይን ስያዝ? እንደ ቃየን ነው የምትሆነው። የወንድም የጠባቂ ነኞ ያለ መልሱ ኮአዎ ነው። ሊንከባከበው የሚገባውን ወንድም ምንም ሳያደርገው እንደዚህ እኮ ክሮስ አልተደራረጉም። ይሄም የሰብሉን አቀረበ፣ ይሄም የበጎቹን አቀረበ። በኩራቱን እግዚአብሔር ነው የተቀበለው፣ የአቤልና መስዋዕቱን። ወደ ቃይና ወደ መስዋዕቱ አላየም። ተያዘ፣ ወንድሙን ጠላው፣ ገደለው። ኃጢአት በዙሪያ እያደባችብህ ነው፣ ቴኬር እያለው ነገሰችበት። ሶስት ታይ ምን ታያለ? ብራዘር አብሮ የሚሰራውን ሶስት ታይ ጎረቤትህን ስታይ አብሮ የሚያገለግለውን ስታይ ልጆችን ስታይ ወላጆችን ስታይ ወንድም እህቶችን ስታይ ምን ታያለህ? አምኖን ሁለተኛ ሳሙኤል መጽሐፍ ምዕራፍ አስራ ሦስት አምኖን የአባቱን ልጅ እህቱን ተማርን አሞኛል ብሎ ጠራት። ምግብ ምግብ ሰርታ ሄደች እየለመነችው ደፈራት። ኧረ በእስራኤል እንደዚህ አይነት ነውር ተደርጎ አያውቅም። እረ አባቴን ብትጠይቀው ይሰጣል እያለች፣ ውሸቷን ነው እንዲለቃት ነው። ግን በቃ አይኑ ተይዞ አለ ደፈራት። የሚሆነውን ከሆነ በኋላ ግን ከወደዳት ውድ ይልቅ የጠላት ጥል በዛ ይላል። ተይዞ ነው እህቱን፣ ከሌላ ወንድ ሊታደጋት የሚገባ እህቱን። እኔ ዛሬ ልባርካችሁ በኢየሱስ ክርስቶስ ስም ቅርፊት ይውደቅ ይነሳ፣ የጋረደ የከለለ እግዚአብሔር እንደሚያየው እንዳና የሸፈነ የትኛውም የትኛውን ነገር ዛሬ በዚህ ቃል የተነሳ ከመንፈሱ በኢየሱስ ክርስቶስም ይነሳ። ምን ታያለህ? ራስን ስታይ እንደ ሎዶቂያ ወይስ ደግሞ እንደማይጠቅም። ምን ታያለህ? ሰው ስታይ ሌላ የተጭበረበረ ወይስ መልካም መልካም ማለት ትክክል ማለት እግዚአብሔር እንደሚያየው ትንሽ ልጨምር። ሁኔታን እስታይ ምንታይ አለ? ሁኔታን እስታይ ምንታይ አለ? ሁለት ክፍሎች ላሳያችሁ። ዘፍጥረት ምዕራፍ 13 ቁጥር 10 ላይ የአብርሃምና የሎጥ እረኞች እርስ በእርሳቸው ተጣሉ፣ ተቆራቆዙ። አብርሃም አንድ ሀሳብ መጣና፣ እናንተ ወንድማማች ልንጣላ አይገባም፣ አንተ የፈለግከውን ምረጥ እና እንለያይ አለው። ሎጥ እፍረትም አለ ያዘው፣ ኧረ በአንተ ኪዳን ይወጣ ቀድመህ አንተ ምረጥ አለ። እሺ አለ። መረጠ አይቶ ደምሮ ቀንሶ አባስቶ አካፍሎ አይቶ እንደ እግዚአብሔር ገነት የሆነች ለምለም ምድር መረጠ። ነገ ግን በእሳት ድኝ የምጠፋ ሰዶምና ጎሞራ። ዛሬ ግን ሲታይ ፈርታ የለ አንድ ነው። ዛሬ ግን ስታይ ለምለም ነው። ምንታ አለ። ስትወስድ አገር ስታይ፣ ቢዝነስ ስታይ፣ ስራ ስታይ፣ ሲቹዌሽን ስታይ፣ ሁኔታ ስታይ፣ ነገ ስታይ ምን ይታያል? አናስብም። አይደለም እኮ ግን እግዚአብሔርን አስቀድመን ግን እግዚአብሔርን ፊተኛ አድርገ መሆን አለበት። ነገ የምጠፋ ምድር ነገ የምጠፋ ምድር መረጠ አለን። ሌላ አመራረጥ ብራዘር አለል። ሌላ አመራረጥ የአብርሃም አይነት። እኔ በቃ እንደዚህ ነው የማስረዳው። እጆቹን ወደኋላ አድርጎ እጆቹን ወደኋላ አድርጎ ዝገንልኝ አለ የሚመስለው። እኔ ምንም ማየው የለም አንተ ያለህበት ጌታ፣ ኪዳን ያለበት አንተ የመረጥከው እሱ ነው። ለምለሙ መሬቴ ሁኔታን ሳይ አንተ ከቀደምክ፣ ለምለም ነው። ዛሬ ጨለማ ቢመስል ነገ ብርሃን ነው። ዛሬ ደረቅ ቢመስል ነገ ለምለም ነው። አንተ ያለህበት ምን ታያለህ? ሐዋርያ ሥራ ምዕራፍ 27። ጨርሻለሁ፣ ጥቂት ነገር ነው የምናገረው። ሐዋርያ ሥራ ምዕራፍ 27 የመርከቡ አዛዥ ሁለት ምርጫ ነበሩ። በዚህ በኩል የጳውሎስ፣ በዚህ በኩል ደግሞ የካፒቴኑ ካፒቴኑ ልምድ አለው፣ ኤክስፔሪየንስ አለው። ልከኛ የደቡብ ንፋሳ ይሄ ያስቀዝፈናል፣ ረጅም ዓመት እንደዚህ የቀዘፍነው ነው። ልክ እኮ ነው፣ ምንም ነገር የለውም። ግን ሌላ እይታ አለ፣ ከልከኛ የደቡብ ንፋስ ጀርባ ያለውን የሚያይ እረ፣ መሀል ላይ አውራቂሳ አለ። ስንጀምር አሪፍ ቢመስል፣ መሀል ላይ ሌላ ጉዳ አለ። ሰውየው ግን የካፒቴኑ አመዘለ። አናስብም አይደለም፣ ግን እግዚአብሔር ይቅደም ነው። በኋላ የመጣውን ታውቃላችሁ። መርከቡ እስኪሰባበር ድረስ ሁሉም እስኪፈሩ፣ መልሶ ራሱ ያጽናናው ይኸው ጳውሎስ ነው። ምን ታያለህ? ዛሬም ብቻ ታያለህ። እዚሁ እዛው በላች፣ እዛው ሞተች። የሆነ ትንሽ አሪፍ ነገር ከመሰለ እሱን ምርጥ፣ እሱን ያዝ። መልካም ማየት ይሁንልን። እግዚአብሔር ያየውን ማየት ይሁንልን። እግዚአብሔር እንደሚያየው፣ እንደ እግዚአብሔር ፍቃድ መመልከት ይሁንልን። ትንሽ ነገር ልናገር፣ ለጸሎት የሚረዳንን ጥቂት ነገሮች ልናገርና ላብቃ አሁን አንደኛ ሳሙኤል መጽሐፍ ምዕራፍ ሀያ አምስት ላይ ናባል የስሙ ትርጉም ጅል ነው። መጽሐፍ ቅዱስ ባለጌ ይለዋል። አፉን እንዳመጣለት የሚናገር ነውረኛም ሰው ነው። ግን በጋለሁ እና ደግሞ የኪዳን ሰው ለጊዜው ደግሞ እጥረት ውስጥ ያለ ሰው ደግሞ አለ። ዳዊት የናባልን በጎች ይጠብቃል። እሱም አብሮት ያለውም ሰራዊት ተተናክሎት አያውቅም። በግ እንደሸለተ ስለሰማ አይ በቃ አሁን ለእርድ ይቻላል ብሎ በግ ላክልኝ አለው። ሰውየው አፉን እንዳመጣለት ነው። ማንም ከጌታው ባመለጠ ቁጥር እኔ በግ ምልክው ምን ቤት ነኝ አለ። ዳዊት ነደደው፣ ከፋው። እንደዚህ ነው የሚለው ቃል በቃል ከዚህ ሰው ወንዶች የአንድ ሰው ጭንቅላት አንገቱ ላይ ካደረ እኔ ሞቻለሁ አለ። ሰይፉን ይዞ ሊገድል ወጣ፣ ሊጨርስ። ይሄ ሲሆን ማን ሰማለች? የናባል ሚስት አቢጌል ስጦታዎቿን ምናምን አድርጋ ቀደም ብላ በጓሮ በኩል መጣ። ዳዊትን መንገድ ላይ አቆመችው። ባጭሩ ምንድን ነው ያለችው? አረ ዳዊት ኧረ ነጋለ ምን ሆነ ነው ሲቹዌሽን ነው የጋረደ ዛሬ ናብ ያልተናገረኝ ብለ ዛሬ የተወሰነ በጋጠው ብለ ነገ እኮ ካንተ ማእድ ካንተ ገበታ ለመብላት ሰው ይሰለፋል። ይሄ ጊዜ አያልፍም ብለ አንተ ንጉሥ ነህ እኮ። ከሰባት ወንድሞች ያመለጠ ያለፈ ቅባት እኮ አርፎባሃል። ባይሆን በመንግስት አስበኝ አግባኝ። ይሄ ሰው በራሱ ጊዜ መጥፋቱ ላይ ቀር በእጅ ላይ ደም አድርገህ ልትጠፋ ተው ዳዊት፣ ተው ዳዊት። ዛሬ ች ብያችሁ ልለፍ በጌታ እዚህ እየሰማችሁ እያላችሁ እረ ነገ አለ። ምንድን ነው ዛሬ የጋረደ ነገር እንደሌለ ያጫወተ ነገር እንዳበቃ ድብልቅልቅ እንዲልብህ የተሳሳተ ውሳኔ፣ ወይ ዳዊት እንዳደረገው ሊትራሊ ሄደ በልበል ግደል፣ ግደል፣ ምታ፣ ምታ፣ ቦቅስ፣ ቦቅስ፣ ሂድና ተናገራቸው፣ ተናገራቸው ያሰኘህ ምንድን ነው ወይም ደግሞ በሌላ አቅጣጫ የማይሆን ውሳኔ በቃ አገልግሎት በቃኝ በቃኝ ብለህ እንድትወረውር ሊያደርግ ያደረገ አገር ጥለ ጥፋ ጥፋ ያሰኘ ሞት ይሻለኛል፣ በህይወት ባልኖር ራሴን ባንጠለጥል ይሻለኛል ሊያስባለህ ምንድን ነው? በተለይ በተለይ በተለይ በተለይ ዳግም ልደት ያገኘን፣ ረ ነገ አለ። ሌሎቻችንም ደግሞ ብንሆን ወደዚህ ጌታ እንጠጋ እንጂ፣ ረ ተስፋ አለ፣ ረ መቀጠል አለ፣ ረ ነገር ይቀየራል። ትናንት እንዳለፈው ይሄኛውም ያልፏል። አሜን። ዳዊት ግን ሲቹኤሽኑ ሲቹኤሽኑ ጋረደው፣ መልካም አላየም። ኋላ አእምሮሽ የተባረከ ሴት ነሽ ነው ያላት። አ አምትና ግሽልጥ ነው ያደረ ሩቅ ነው ያሳየችው። ደግሜ ልናገር፣ እረ ነገ አለ፣ እረ ይነጋል፣ እረ ይለወጣል፣ ረ እግዚአብሔር አለ፣ ረ ታማኙ ጌታ አለ፣ እረ ይስተካከላል፣ እረ ይሄ ሲቹኤሽን ያልፏል። ወደ ጌታ መጠጋት ብቻ ነው። እናንተ ወዳጆች የስሙኝ እናንተ ክርስቲያን ወዳጆች ስሙኝ፣ ኧረ ኢየሱስ ተመልሶ ይመጣል። ኧረ አገር አለን በሰማይ። ኧረ የተባረከ ተስፋችን ተመልሶ ይመጣል። በጎቹን ከፍየሎቹ የሚለይ ወስዳችኋለሁ፣ ስፍራ ላዘጋጅላችሁ ነው ያለ ጌታ አለ። ኧረ ብቻ አይደለም ኑሮ፣ ኧረ ሌላ አለ። መልካም ማየት ይሁንልን። እንደዚህ ሰብስቤ ላውቅ። ምን ታያለህ? ራስህን ስታይ ምን ታያለህ? ሰዎች ስታይ ምን ታያለህ? ሲዌሽን ስታይ መልካም ትክክል። መልካም እና ትክክል የሚሆነው እንደ ቃሉ ሲሆን፣ መልካም እና ትክክል የሚሆነው እግዚአብሔር እንደሚያዩ ስናይ፣ መልካም እና ትክክል የሚሆነው እንደ ፈቃዱ ሲሆን። አላ ለጸሎት የሚረዱ ነገሮች ልናገር። ሁለተኛ ነገሥት መጽሐፍ ምዕራፍ አምስት ላይ የሶሪያ ጦር እስራኤልን በከበበ ጊዜ ጌያዝ አበደ። ወይኔ ወይኔ፣ አለቅን ወይኔ፣ አለቅን ወይኔ አበቃልን። አሁን ለዚህ ሰውዬ የማያልቅልን ስምንቱ ነጥቦች ምናምን ብለ ልትነግረ የምትችልበት ሲቹዌሽን ላይ አይደለም። ኦልሬዲ ተይዟል፣ በቃ በሚያየው ነገር በከበበው በሶሪያ ጦር አለቀልን ብሏል። ኤልያስ ያደርግ ወይማ ተረጋጋ አይደለም ያለው፣ አንድ ጸሎት ነው። ይጸልይለን ራይኑን ክፈት እውነትም አይኑ ሲከፈት ሌላ ሰረገላ ረኛ ይበልጣል። ከእኛ ጋር ካለው ከእነሱ ካሉ ምን ይላል? ይበልጣል። አንዳንዴ እኮ አጣቂ ሲቹዌሽን ውስጥ ሆነ፣ የምትወጣው እንዴት ነው? ነገር ስለተለወጠ አይደለም። አይነ ሲከፈት የዘላለም ክንዶች ከአንተ በታች ናቸው የሚለው ሲገባ ከክንፎቹ ጥላ በታች ልትሸሸግበት የተጠጋኸው ጌታ እንደማይጥላ አስተማማኝ እንደሆነ የሌለውን እንዳለ አድርጎ የሚጠራ ለሞተው ሕይወትን የሚሰጥ የአብርሃም አምላክ ወዳጅ እንደሆነ ሲገባ፣ በመስቀል ላይ ወድሃለሁ ብሎ እንደሞተልህ ሲገባ በኢየሱስ ስም አይኖች ይከፈቱ። ዛሬ ይሄን ለሚመለከቱ ራሱ ጸልያለሁ። በኢየሱስ ክርስቶስ ስም ኖ ማተር ዋት አሁን ያላችሁበት ሲቹዌሽን አይኖች ይከፈቱ፣ ተስፋችሁ ይታያችሁ፣ ኪዳናችሁ ይታያችሁ፣ እግዚአብሔር ስለ እናንተ ያለው አሳብ ይታያችሁ። ቅርፊት ከአይኖቻችሁ ላይ በኢየሱስ ስም ይውደቅ። አጋር ሃሌሉያ። አጋር በተመሳሳይ ሁኔታ እንደዚሁ ሆነችው። ዘፍጥረት ምዕራፍ 21 ላይ አብርሃም ከአብርሃም የወለደችው ልጅ አለ እስማኤል አብርሃም የተወሰነ ነገር ስንቅ አስይዞ ባቁማዳ ልኳታን መሀል ላይ አለቀ። የሰው ያልቃ አለቀ፣ የአብርሃም አለቀ፣ አለቀ። ግራ ገባት። ስለዚህ ምንም የምታደርገው ነገር የለም። ይሄን አይኔ እያየ ከሚሞት ብላ የጦር ውርወራ ያክል ልወርውረው ብላ ልጄን እያዩ አይሙታለች። በቃ ተስፋ አልቋል። አላችሁ እንደዚህ ገጥሟችሁ የሚያውቅ እግዚአብሔር የሰጣችሁን ራዕይ እግዚአብሔር የሰጣችሁን ነገር አይኔ እያየ አይኔ እያየ አይሙት ብላችሁ በቃ ተስፋ ቆርጣችሁ የወረወራችሁ መጽሐፍ እንደዚህ ይላል፣ እግዚአብሔር የብላቴናውን ድምፅ ሰማ ይላል። በኋላ ለአጋር አይኖቿ ሲከፈት ምንጭ ነው ያየችው። አንድ የእግዚአብሔር ሰው ሲናገር እንደዚህ ይላል፣ አብርሃም የሰጣት አቁማዳ እግዚአብሔር ከዋና ምንጫ ጋር ሲያገናኝ ከዛ በኋላ መቅጃ ነው ይሆኑ ይላል። አይን ሲከፈት፣ አንዳንድ ነገር እኮ ነገሩ ስለሌላ አይን ተይዞ ነው ራእያችሁን የምታስቀጥሉበት፣ አሁን ያላችሁበትን ሲቱዌሽን የምታልፉበት፣ የከበባችሁን ነገር የምትሻገሩበት ነገር አይን ምን ስለሆነ ነው? ስለተያዘ ነው። ሲከፈትስ ይበራል። ይገባሃል? ዛሬ ልባርክ በኢየሱስ ክርስቶስ ስም፣ ቅርፊት ይውደቅ፣ የከለለህ ይነሳ፣ እግዚአብሔር ያየልህንና ያዘጋጀልህን የምትመለከትበት አቅም አግኝ። ግን አንዳንዴ በተግዳሮት ብቻ አይደለም፣ በተግዳሮት ብቻ አይደለም። አንዳንዴ አይን ደግሞ የሚጭበረበረው አሪፍን በሚመስል ነገር ነው። ዘፍጥረት 25 ኤሳው አደን አድኖ ነው የመጣው። ወንድሙ ምስሮ ሰርቶ ይጠብቀዋል። በኋላ ኤሳው ጠየቀ፣ ምግብ ስጠኝ አለው። እንቀየር አለው። በምን በምኩርና በኋላ አብርሃን ጻፊ ሲነግረን እች ምኩርና ለምን ናት አለ። ምን ለማለት ነው? ምን አልክ? ውሰዳ ለራሴ ርቦኛል። አሁን ተበልቶ በኋላ አይራብ ይመስል የዚህ የምድር ጉዳይ እሽክርክሪት አይደል? በኋላ ላይ ደግሞ መልሰት መጠየቅ ላይቀር፣ መጸጸቱ ላይቀር፣ በእንባት ተክቶ መፈለጉ ላይቀር አሁን ተበልቶ ማታ መራቡ ላይቀር ለአሁኑ ለጊዜያዊ ነገር ዘላለማዊ ምን አድርገው ሸጠው ለወጠው። በምንንቃ በብኩርና ውሰድ አለው። አንዳንድ ያሉ ክርክሮች እንደተጠበቁ ሆነው ግን ምንድነው የሚሆነው ማለት ነው? ምንድነው የሸጠው ንገር። ይህ ምንድነው የሸጠው ኤሳው? የአብርሃም፣ የይስሐቅ የኤሳው አምላክ መባልን እግዚአብሔር ቀድሞ ያውቃል። አሁን እዛውሳ አልገባ፣ ግን ለወጠው። አይኑ ተያያዘ ምስሮት ላይ ተያዘ፣ የምድሩ ላይ ተያዘ፣ ጊዜያዊ ላይ ተያዘ፣ አላፊው ላይ ተያዘ። ተቀያየሩት። ባይሆን የሚሻለው እንደ ሙሴ ነው። ዕብራውያን 11 ቁጥር 24 አሁን ሙሴ ዕብራውያን 11 ቁጥር 24 ላይ ሙሴም ካደገ በኋላ በእምነት የፈርዖን የልጅ ልጅ ከመባል ከግብፅ ብዙ ብልጥግና ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። ለምን ተጃጅሎ ነው? አያስብም፣ እውቀት የለውም፣ ዝም ብሎ ተሞኝቶ ነው? አደለም። አይቷል ምን ብልጥግና? በማን ያለ እዛ ዘመን ላይ ሆኖ በክርስቶስ ውስጥ ያለ ብልጥግና። ደግሞስ ለጊዜው ከሚሆን ኃጢአት ይልቅ አለ፣ ያጓጓል፣ የሆነ ደስታ የሚያመጣ አለ፣ ግን ለጊዜው ነው። እናስ የዘላለሙን አየ፣ ምን ብድራቱን፣ ትኩር ብሎ ተመለከተ። እይታ በጣም ወሳኝ ነው። እይታ በጣም ለውጥ የሚያመጣ ነው። እይታ በጣም ወሳኝ ነው። እነዛ ዘውልቅ 13 ላይ ሙሴ የላካቸው 12ቱ ሰላዮች መካከል አስራ ሁለቱም ተመሳሳይ ነገር ነው ያዩት። ሀሌሉያ አስሩ ግን የሰውን ልብ አወረዱ። እንዳንበጣነ ኔፍሊሞች ናቸው ረጅም ናቸው ምን ይውጠናል? ሁለቱ ግን ልዩ መንፈስ የነበረባቸው ካሌብና እያሱ ግን የምን ኔፍሊም የቱ ጋላሉ አይተዋል። አዎ ግን ልዩ እይታ አላቸው። ሃሌሉያ አሉ። አዎ ኔፍሊሞች አሉ። አዎ ረጃጅሞች ናቸው። ጉዳዩ ግን እሱ አይደለም። እግዚአብሔር ከእኛ ጋር ከሆነ እንደ እንጀራ ይሆኑልናል። ሌላ እይታ። እንደዚህ ጠቅልዬ ላብቃ። ምን ታያለህ? መልካም እግዚአብሔር እንደሚያየው እንደ ፍቃዱ የሆነ እንደ ቅዱስ ቃሉ የሆነ ምን ታያለህ? ግን ጥቅልል የሚያደርግልኝን ይህንን የመጨረሻ ሀሳብ ልንካል፣ ሌላ ጊዜ በሰፊው አነሳዋለሁ። ኤፌሶን ምዕራፍ 1 ቁጥር 17 አንድ ነው ጸሎቴ። እናንተ ኤፌሶን ሰዎች አንድ ነው ጸሎቴ፣ ምን የጥበብና የመገለጥ መንፈስ እንዲመጣላችሁ ለምን የጥበብና የመገለጥ መንፈስ ሲመጣ የልቦናዎቻችንን አይኖች ያበራል። እሺ፣ የልቦናዎች አይኖች ሲበሩ አንደኛ የመጥራቱ ተስፋ አየህ። የመጥራቱ ተስፋ ላይ ኢየሱስ ነው የምታየው። ጠሪው አለ፣ የተጠራው አንተ አለ፣ የነበርክበት ቦታ አለ፣ የተጠራህለት ቦታ አለ፣ ያጠራሩ መንገድ አለ። አይን ሲበራ፣ መንፈሳ አይን ሲበራ ምን እንደሆነ የሚታይ ተስፋ መቁረጥ አይደለም፣ የሚታይ ግራ መጋባት አይደለም፣ የሚታይ ከዓለም ሲስተም ጋር አይደለም፣ ሰው እንደሚለው አይደለም። የመጥራቱ ተስፋ ደሞስ የርስት ባለጠግነት ክብር ተካፋይ እድፈት የሌለበት የርስት ባለጠግነት ክብር ተካፋይ አደለምና በጌታ መንግስት አደለምና ዳግም ሲመጣ እዚህ ራሱ ርስት ሰው ይጋደል የለም ደስ ይላል የለ የሆነ የሚጨምረው ነገር አሴት አደል ይሄ ግን ምንድን ነው እድፈት የሌለበት የማይጠፋ የርስት ባለጠግነት ክብር ተካፋይ መቼ ነው የምታውቀው አይነት ሲከፈት እና ሌላስ ምንድን ነው የሚሆነው? ሶስተኛ እናንተ እናንተ ኤፌሶን ሰዎች ወይ አንድ ነው ጸሎቴ፣ የጥበብና የመገለጥ መንፈስ እንዲመጣ ለምን? የልቦናዎቻቸው አይኖች ይበራሉ። ሲበራስ? የመጥራቱ ተስፋ ደግሞስ? የርስት ባለጠግነት ክብር ተካፋይ ደግሞ ሌላስ? ለእኛ ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት፣ ያ ክርስቶስን ከሙታን ያስነሳው የትንሣኤ መንፈስ አንተ ውስጥ እንዳለ ሲገባ ዛሬ ልጎትትህ የሚልህ ዛሬ አትችልም የሚልህ ተስፋ እንድትቆርጥ ያኔ ነው የሚበራው። ዛሬ ጸሎቴና ባርኮቴ ይሄ ነው። እግዚአብሔር የልቦናዎቻችን አይኖች ያብራ፣ ኢየሱስን ያሳየን። በኢየሱስ ውስጥ ሁሉን እናያለን። በኢየሱስ ውስጥ መልካም እናያለን። በኢየሱስ ውስጥ እግዚአብሔር የሚያየውን ማየት እንችላለን። በፈቃዱ ማየት እንችላለን። እንደ ቃሉ ማየት እንችላለን። እግዚአብሔር ይርዳ። ክብር ለኢየሱስ ይሁን። አሜን።